ሰላም፣ ጤና ይስጥልኝ። ውድ ኢትዮጵያውያን፣ በያላችሁበት ሰላምታ የደረሳችሁ። ለዛሬ ስለ ካንሰር የምናደርገውን ውይይት የምንቀጥልበት ሁለተኛው ክፍል ይሆናል። ትኩረት የማደርግበት እንግዲህ ለካንሰር የሚያጋልጡን ምክንያቶች ምንድናቸው? የምንከላከልበት መንገድስ እንዴት ነው? የሚለውን እንመለከታለን። ለካንሰር የሚያጋልጡን ምክንያቶች በሁለት ልንከፍላቸው እንችላለን። ሞዲፋይብል እና ነን ሞዲፋይብል፣ ልናስቀራቸው የምንችላቸው፣ ልናስቀራቸው የማንችላቸው ብለን እንከፍላቸዋለን። ልናስቀረው የማንችለው ሪስክ እንግዲህ ከቤተሰቦቻችን በዘረመል ወይም በጀ ጀነቲክስ የምንወርሰው ነው። ይሄ ተፈጥሮ ስለሆነ ልናስቀረው አንችልም። ልናስቀራቸው የምንችላቸው ግን ብዙ ምክንያቶች አሉ። አንድ ሁለት ብለን እንዘርዝራቸው። የመጀመሪያውና ዋነኛው ልናስቀረው የምንችለው ሪስክ ፋክተር ሲጋሬት ስሞኪንግ ወይም ሲጋራ ማጤስ ነው። ሲጋራ ማጤስ እጅግ ብዙ ቁጥር ላላቸው ካንሰሮች አጋላጭ ነው። ዋነኞቹን ለመግለጽ ለሳምባ ካንሰር፣ አፍ ውስጥ ለሚከሰቱ ካንሰሮች፣ በጉሮሯችን ለሚከሰት ካንሰር፣ የምግብ መዋጫ ቱቦ ወይም ደግሞ የሶፋጃል ካንሰር፣ ለጨጓራ ካንሰር፣ ለቆስት ካንሰር ለሽንትፊኛ ካንሰር ለኩላሊት ካንሰር ለብዙ ካንሰር ስለሚያጋልጥ የምናጨስ ሰዎች ዛሬውን እናስብበት። ልናጨስ እቅድ እያወጣን ያሉን ያለን ሰዎችም ደግሞ ማይጠቅም ነገር ስለሆነ ከወዲሁ ፕላናችንን ልንቀይር ይገባል ማለት ነው። ሁለተኛውና ዋነኛው ደግሞ በተለይ በዚህ በአሜሪካ እና በአሜሪካ ሀገር ውስጥ ሊዲንግ ከሚባለው ካንሰር መካከል የቆዳ ካንሰር ነው። ለቆዳ ካንሰር በዋነኝነት የሚያጋልጠው ደግሞ አልትራቫዮሌት ላይት ኤክስፖዦር ነው ወይም ሰን ኤክስፖዦር ለፀሐይ ብርሃን መጋለጥ ይገኝበት ስለዚህ በበረሃማ አካባቢ፣ በፀሐያማ አካባቢ በተለያየ አጋጣሚ በስራ ምክንያት ለፀሐይ ጨረር ተጋላጭ የሆናችሁ ሰዎች ለፀሐይ ጨረር ተጋላጭ የሆነውን የሰውነታችሁ ክፍል ላይ ሰንስክሪን አፕላይ እንድታደርጉ ይመከራል። በዛ መልክ የቆዳ ካንሰርን መከላከል ይቻላል። ሶስተኛውና ዋነኛው ከፍተኛ መጠን ያለው ውፍረት ነው። ውፍረት እንግዲህ ለብዙ ካንሰሮች ቢያንስ ለአንድ ለ13 ካንሰሮች ጋር የተያያዘ ወይም ለነሱ እንደሚያጋልጥ ይታመናል። በሴቶች እህቶቻችን ላይ በተለይ ከ40 ዓመት በላይ ለሆኑ ህቶቻችን ከማረጥ እድሜ በኋላ ላሉ ህቶቻችን የጡት ካንሰር እድላቸውን ወይም ደግሞ በማህፀን የውስጠኛው ክፍል ወይም በኢንዶሜትሪየም ከሚባለው ላይ ለሚነሳ ለኢንዶሜትሪያል ካንሰር እንደሚያጋልጥ ስለሚታመን ከፍተኛ ውፍረት ያላችሁ ሰዎች ክብደታችሁን መቀነስ አለባችሁ ማለት ነው። ሌላው አጋላጭ ምክንያት ከፍተኛ መጠን ያለው አልኮል መጠጣት ነው። በዋነኝነት ከፍተኛ መጠን ያለው አልኮል መጠጣት ለጉበት ካንሰር ያጋልጣል፣ ለጉሮሮ ካንሰር ያጋልጣል፣ አፉ ስለሚከሰቱ ካንሰሮች ያጋልጣል፣ ለኢሶፋጂያል ካንሰር ወይም ለምግብ መውረጃ ቱቦ ካንሰር ያጋልጣል። ስለዚህ ከፍተኛ መጠን የምንጠጣ ሰዎች አሁንም ይህንን ባህሪያችንን በመቀየርና በማሻሻል የካንሰር እድላችንን ወይም ደግሞ ተጋላጭነታችንን ልናሻሽል እንችላለን። ሌላኛው አጋላጭ ምክንያት ብዙ ጊዜ ከኢንፌክሽን ጋር የተያያዘ ነው። በጣም በዋነኝነት ከሚታወቁ በቫይረስ የሚመጡ ኢንፌክሽኖች መካከል አንደኛው ሂዩማን ፓፒሎማ ቫይረስ ይባላል። ሂዩማን ፓፒሎማ ቫይረስ በተለይ በሀገራችን በኢትዮጵያ ቀዳሚ ስፍራ ከሚይዙ እና በዋነኝነት ብዙ እህቶቻችንን ከሚጎዱ ካንሰሮች መካከል ለማህፀን ጫፍ ወይም ለማህፀን በር ወይም ለሰርቫይካል ካንሰር አጋላጭ ስለሆነ አስቀድመን ልንከላከሉ ይገባል። በተለይ ይሄ መልቲፕል ሴክሹዋል ፓርትነር ያላቸው ሰዎች ለዚህ ተጋላጭ ናቸው። ስለዚህ በግብረ ስጋ ግንኙነት ጊዜ መከላከያዎችን መጠቀም ቢቻል ደግሞ መታቀብ፣ ካልሆነም ደግሞ በአንድ መወሰን የሚለው በጣም ይሄንን ነገር ለመከላከል ይረዳል። በሰለጠነው ሀገር የምንኖርና ና አክሰሱ ያለን ሰዎች ደግሞ ለህፃናት ልጆች ከ11 ዓመት እድሜ ጀምሮ ሂማን ፓፒሎማ ቫይረስ ቫክሲን አለ ወይም ክትባት አለው። ስለዚህ ያን በማድረግ ለመከላከል ይቻላል ማለት ነው። ሌላ በኢንፌክሽን ምክንያት ከሚመጡ ካንሰሮች መካከል አንዱ የጉበት ካንሰር ነው። ጉበት ካንሰር ከዚህ በፊት እንደገለጽኩላችሁ በሄፓታይትስ ቢ፣ በሄፓታይትስ ሲ፣ በተለይ በዋነኝነት በሄፓታይትስ ሲ ቫይረስ ኢንፌክሽን ምክንያት የሚመጣ ስለሆነ እድሜያችን 18 እና ከዛ በላይ የሆንን ሰዎች ቢያንስ አንድ ጊዜ ሄፓታይትስ ሲ ቫይረስ እንዳለብን እንደሌለብን ሐኪማችን ጋ ሄደን በመመርመር ስክሪን በመደረግ ማወቅ ያስፈልጋል ማለት ነው። ካንሰርን እንዴት መከላከል እንችላለን ወይም አስቀድመን ማወቅ እንችላለን ለምትሉ ሰዎች ለብዙ ካንሰሮች ስክሪኒንግ የሚጠቅማቸው የካንሰር አይነቶች አሉ። ከነዚህ መካከል ለመግለጽ ለምሳሌ የጡት ካንሰር ማሞግራፊ አስቀድሞ በመስራት በተለይ ከእድሜ ከአርባ ዓመት ከሆነ በኋላ በየአመቱ ማሞግራፊ በማሰራት ኮሎን ካንሰርን በተመለከተ 45 እና ከ45 ዓመት እስካሁን ድረስ 50 እና ከ50 ዓመት በላይ የሆኑ ሰዎች ኮሎኖስኮፒ ወይንም ደግሞ በፊንጢጣ በኩል በሚገባ ካሜራ አስቀድሞ ምርመራ በማስደረግ ካንሰሩ አለው የለም የሚለውን ማወቅ ይቻላል። ከዚህ በላይ ደግሞ ለሰርቫይካል ካንሰር ወይም ለማህፀን ጫፍ ካንሰር ሳይንሰርም እንደዚሁ የሚደረግ የቅድመ ምርመራ ወይም ስክሪኒንግ አለ። ለሚያጨሱ ሰዎች በተለይ ከ20 ዓመት በላይ ላጨሱ ወይም 20 ፓኪር ከሚባል አንድ ሰው አንድ ፓክ ሲጋራ በቀን እያጨሰ ሃያ ዓመት ከሞላ ትዌንቲ ፓክ ይርስ ይባላል። ያን ያህል ከፍተኛ መጠን ያጨሱ ሰዎች 50 ዓመት እስከ 80 ዓመት ባለው እድሜያቸው ክልል ውስጥ በየአመቱ የሳምባ ወይም የቼስት ሲቲ እየተደረገ ካንሰር መኖሩ አለመኖሩ ስክሪኒንግ ይደረጋል። ስክሪኒንግ የሚጠቅመው ለምንድን ነው? ካንሰሩን ገና ስር ሳይሰድ ወይም ከፍተኛ ደረጃ ሳይደርስ ወይም ወደ ተለያየ ቦታ ሳይሰራጭ በጊዜ ለማግኘት። በጊዜ ስናገኘው ያሉትም የትሪትመንት ወይም የህክምና አማራጮች ውጤት ማ ስለሚሆኑ ቶሎ ለማከም ስለሚረዳ ነው። እንግዲህ ይህ ኢንፎርሜሽን ጠቃሚ ሆኖ ካገኛችሁት ብዙ ኢትዮጵያውያን ይሄንን አይተው እንዲጠቀሙበት በየገጻችሁ ላይ ሼር እንድታደርጉት አደራላለው። ይሄንን የቲክቶክ ገጽን ፎሎ እንድታደርጉ ፎሎ ማድረግ ብቻ አይደለም የምናስተላልፈው መልክትም ደግሞ ሼር በማድረግ እንድትተባበሩ አደራላለው። ዶክተር ፈቃደ ስላሴ ነን። በሚቀጥለው ፕሮግራም እስክንገናኝ ቸርን ሰንብት። ሰላም ሆኑ።